ለመሸጥ ቅባትና ዘይታ ዘይትን ለመሸጥ ውሃና የተለያየ ነገራቶችን ለመሸጥ ሩቂያቸውን የተለያየ ነገር ለመነገድ ሲሉ እንደዚህ እንደዚህ የሚያደርግህ ከሆነ ጅን ነው እንደዚህ እንደዚህ የሚቆርጥ የሚፈልጥህ ከሆነ ድግምት ነው ምን አይነ ለኩም ሀ ምን አይ ላኩም ከየት ነው ያመጣችሁት ከጅን ጋር ግንኙነት አላችሁ እኔ ከያዝኩት እንዲህ ነው የማደርገው የሚል አይ በተሞክሮና፣ አይ አይ በተሞክሮኛ እንፈልገው። ይሄ ገይብ ነገር፣ ይሄ በምርመራ በዶክተር በኮምፒውተር በምጥርቅሴ በምናምንቴ ተብሎ የሚታይ አይደለም። እና ምን ይላሉ አሁን ውሃ ምናምን የሚሸጡ ሰዎች፣ ሩቂያ ውስጥ የሚሰሩ ሰዎች ስም ብጠራ ደስ ይለኛል፣ ግን ብትሆኑ ጥሩ ነው። እንደዚህ እንደዚህ እህቶቼ፣ ስደት ያላችሁ እንደዚህ እንደዚህ የሚያደርጋችሁ ከሆነ እንደዚ እንደዚህ የሚያደርጋችሁ ከሆነ ምንም ወደ ኋላ አትበሉ። ይሄው ቁጥር ይሄውላችሁ። እንደዚ እንደዚህ አይነት ቦታ ሄዳችሁ አክልና አክል እንትናሉ እንዲቀሩባችሁ። አረ እባክህ፣ ማሳጅ እንድትደረጉ ከፈለጋችሁ ስራ በዝቶባችሁ ማሳጅ መደረግ ከፈለጋችሁ፣ በላይ በአንድ ፊቱ ቁጭ አድርግ አካል ማለት ነው። ምክንያቱም ማሳጅ አድራጊ እንደሆናችሁ ስለምናቅ ይህን ድርጊት ንግግር የሚሉ ሰዎች ሁሉም ባልም አብዛኛው ማሳጅ እንደሚያደርጉ እንታወቃለን። ዘይት ዘይቱን ይዘው እንደሚስተናግዱ እኮ ማሳጅ ለመደረግ ከፈለግሽ፣ በዚህ ቁጥር ደውዪልን፣ ሳይሰለቸን ማሳጅ እናደርጋለን። በሉ ከዛም በኋላ ማሳጁን የፈለገኝ ትምጣ። ከዛ በተረፈ ግን ጅን ሲሆን እንዲህ ድግምት ሲሆን እንደዚህ እንደዚህ የሚሆን እንዲህ እስቲ አቅልያ ላምጣና ልንገራችሁ። አንድ ሰው ምክንያቱም ይሄ ድግምት ይሄ እንደዚህ አይነት ባህሪ አሁን የጠንቋይ የተለያይ የሚባለው ሴቶች ላይ የሚበዛባቸው ሴቶች ደካማ ስለሆኑ፣ መርሃባ እስቲ ልጥቀስላችሁ እና ይህን ነገር በደንብ አርጋችሁ በሚዛን አስቀምጡት። ይህንንም ምክር በነገራችን መሀል እኔ ሩቅያን ብዙ ጊዜ የሩቅያን በር በጣም የምቃወምበት ሲያስተምረኝ የነበረው ወይም ደግሞ ቀረብ ብዬ ከሱ እውቀት አንዳንድ ጉዳዮችን ስማርበት የነበሩት ኡስታዞች ይህንን በር በጣም ስለሚያስጠነቅቁ ነው፣ ሸሮችን ስለሚያውቋቸው እና እጠቁማችኋለሁ። አሁንም እዚህ ጋር አንድ ሰው አንዲት እህት እንበል እድሜዋ ስደት ዓለም ላይ ከገባች ስድስት ዓመት ሰባት ዓመት ስምንት ዓመት ሆኗታል። ስደት ዓለም ነው ያለችው። የሰራችው ብር አልተያዘም። ጓደኞቿ አግብተው ወልደዋል። ቤተሰብ ግር ጦርነት ላይ ነው ያለው። ወይም ቤተሰብ ላኪልኝ እንጂ ለአንቺ የሚል አታገኝም። ትሰራለች እዛው ናት፣ ሸቃ ላይ እየተባለ ትሰደባለች። ሚዲያ ላይ ወታ ደስተኛ ምና መሰል ታውራት እጃዛ ስትሄድ በያ ሁለት ቀን ሶስት ቀን ደስተኛ የሆነች መስላ ቀልቀራት ይላለች። ወላኪን ጠዋትም እዛው ማታም እዛው ዛሬ የሰራችሁን ነገም እዛው ናት። ዛሬ የሰራችሁን ነገም እዛው ነው ተጸለው። የዚች ሴት ጭንቅላት እንዴት እንዲሆን ትፈልጋላችሁ? ሐሳብ ይገባታል። ሐሳብ ይገባል። ይሄ እያልኩ ያለሁት በነገራችን መልስ ሳይኮሎጂ ዝም ብሎ ማንኛውም ሰው አይቶ የሚረዳውን ነገር ነው። ማንኛውም አይቶ የሚረዳው ነገር ነው። ይሄች ልጅ እንዴት ነው የምትሆነው? ሐሳብ አይኖራትም እንዴ? ስደት ዓለም ላይ አባቷን ካየች እናቷን ካየች ቤተሰቦች እንቅልፍ ይነሳል። ሐሳብ ይመጣል። ሐሳብ ምን ያደርጋል? እንቅልፍ ይነሳል። ከዛ ነጋዴዎች ሲመጡና እንቅልፍ ከነሳሽ ድግምት ነው ማለት ነው ይላል። ጅን ነው ማለት ነው ይላል። ላይ አቢቢ እንቅልፍ ልጅቷ ስራ ስራ በዝቶባት ሀገር ናፍቃ ቤተሰብ ናፍቃ፣ ጓደኞቹ አግብተው እሷ ላግባ አላግባ፣ ባል ይመጣል እኮ ግን አከሌ አግብታ እንዴት ተጭበረበረች አከሌ አግብታ እንደተዘረፈች አከሌ እንደዚህ ሆነች፣ ላግባ አላግባ ሐሳብ አለ። ቁጭ ብላ ሐሳብ ትቀራለች። ከዛ ምን ይከሰታል? እንቅልፍ ይነሳታል። እንቅልፍ ካልተኛ ሰው ምን ይከሰታል? ራሱን ያማዋል፣ ሰውነቶቹ ትኩሳት ይለቅበታል። አ አጥራፍ ሰውነትሽ ካመመሽ ከሞቀ እንደዚህ ሙቀት ከተሰማሽ ጅን ነው ይልሻል። እሱ ሊነግር ነው። ሁሉም ንግዱን መስክን የያዘው ማለት ነው። ሁሉም የገበያውን ትርፋማ የሚያደርገኝ የትኛው ነው፣ ከዛንኛው ተሽየ ልገኝ ነው። ከዛንኛው አገላለጽ የላሳመረው እንደዚህ ካደረገሽ፣ እንደዚህ ከሆንሽ፣ እንደዚህ ካደረገ፣ እንደዚህ ከሆንክ፣ እንደዚህ ከሆንክ እንደዚህ ነው። ይሄ ጅን ነው። ይሄ እንደዚህ ከሆነ እንደዚህ። ኧረ እማ ወላሂ ለአፍ የሚያሳፍር ሙስሊም ሰው ነው። እንደም እንደዚህ የሚናገሩ የሚያሰኝ ቃላቶቹ ይናገራሉ። ጠንቋይ ናቸው ሰዎች ከጅንጋ ግንኙነት አላቸው የሚያሰኝ ቃላቶች ይጠቀማሉ። የተለያዩ ቆሻሻ ቃላቶች ማለት ማለት ቆሻሻ ምለው እኮ እንደ ማንኛውም ሰው አይደለም ቆሻሻ ማለት ይሄ ገይብ ውስጥ ገብተው ማለት ነው ይናገራሉ። ሱብሃንአላህ፣ ግን ያን ነገር ሁሉ ሲናገሩ ከኋላ ገበያ አላቸው። የአማ የሚሸጡት ውሃ አለ የአማ የሚሸጡት ቀርተውበት የሚያከፋፍሉት ጉዳይ አላቸው። ይሆነ አላማ አላቸው ወይም ማሳጅ ያደርጋሉ እንደነ መሻይክ ማሳጅ ማለት እናውቃቸዋለን። የማያስከፍሉላሉ ማሳጅ ብቻ አንድኛው ሪያድ ላይ ወላሂ ወተላ በትክክል ከቤተሰብ ከጓደኞቹ አብሮ ከሚውሉት እናም እዛ ቦታው ከወሰዱ ሲነገረ ማ እጅን ካላስቀመጥኩባት አልቀራም ብሎ ጥሎ ይሄዳል እጅን ካላስቀመጥኩባት አልቀረም። ሩቅያ ማለት ነው። ምን ፍለጊያ ነው? ልደባብስ እንደዛ ነገር ያደርጋቸዋል። ማሳጅ ያደርጋሉ። ቲክቶክ ላይ ሞጥተው አይተናቸዋል። በቪዲዮ ኳለ እንዴ ያደርጋሉ እጃቸውን ረባክተው፣ እማልረሳው ሞቅፍ አለ ህይወቴ ሙሉ ሶስት ጣት የነዚህ ሩቂያ እነግዳለን የሚሉ ሰዎችን ገበያ ነው የምነግራችሁ። ጋር ይህንን አሁን ጥያቄ ላይ አስመልክቶ አስደግፎ ነው ሶስት ጣት አመጣና አለች ልጅቷ ዘይት ዘይቱን። እስቲ ከየት ቁርአን ላይ ያለው ሀዲስ ላይ ያለው ማንኝ ድርጊት ያደረገው ከዑለማዎች ራሱ ዘይት ዘይቱን ሶስት ጣቱ ላይ ደፋና ከዛ ሳ ምን አደረገ ግንባሬ ላይ እንደዛ ያደረገልኝ የሆነ ነገር ውርርር አደረገኝ አለች። ሸርሁን ለእናንተ እኔ አላብራራም አብራራም አነ መብፈስር ዋንቱም ማቱ ቀስሩ አይና ውርርር አደረገኛለች። ከዛስ ከዛ አሁንም ሶስታቱ ዘይት አድርጎ በልቧ ደረቷ መካከል እዚህ ጋር ገብቶ የሆነ ነገር እያለ ዘይቱን ቀባኝ ቀራልኝ ሩቅ ያደረገልኝ ከዛም በኋላ የሆነ ነገር ወዘብ ውዞኝ ከዛ ምንም ራሴን የሚያመኝ የሚጨንቀኝ ሁሉ ሄደልኝ አለች ሰላም አለይኩም። ለእናንተ ይቀራል በትክክል ብለው የሚናገሩ ማነው? እና እንደዚህ አይነት ክስተቶች አሉ። ለምንድነው የሚያደርጉት? ጥያቄው አስደግፊ ነው። አሁኑ አንዳንድ ሰዎች አሁን ድንገት ብቅ ይሉና እንደዚህ ቦታና ሁሌ እንደዚህ ጉዳይ ይላሉ። ኧረ ተው ተው! ሁሌም አይደለም። እኛ እየተማማርን ነው። ስንማማር መካከል ላይ የመጣን ፊት ለፊት ጥያቄን እንመልሳለን። ከሌለባችሁ ምን ነዘራችሁ? እኛ ስም አልጠራንም። እኛ ሌባዎች እና የዝሙት ተጣሪዎች በሩቂያ ስም ዝሙት ላይ ተጨማለቁ፣ በሩቂያ ስም ገንዘብ ላይ የተጠመዱና የሴቶችን ክብር የደፈሩ ከሳቅም አላፍ ብለን ያስረገዙ አሉ። የሰው ሚስትን ባህሏ ገጠር የሚሰራ ሩቂያ ይቀራልኝ በሚል ስም ሲቀራላት አርግዣለሁ አሁን እኔ አላህን እፈራለሁ። ምክንያቱም ይህን ነገር ለማድረግ እኔ ዝግጁኛ አይደለም፣ መድኃኒት አልተጠቀምኩም። ባህሌን ያንተ ነው ብለው ወንጀል ላይ ወንጀል ነው፣ ምን ይዋጠኝ ተብዬ ፈቷ የጠየኩበት ሁኔታ አለ። እኔ የለሁበት ፈቷ ሰው አይደለሁም። ምን ግን እንደዚ ይነጉዳል። ሩቅ ያደርጋለሁ ተብሎ ሩቅ ያደርግላታል። በነገራችን ማለት ወንድም እህቶቼ ጅኑ ራሱ በትክክለኛ ጅን ራሱ ቢሆን ሩቅያ በሚደረግ ሰዓት ምን ይከሰታል? ማብራት ይጥፋ ይላሉ። እኔ በራሴ አይን ያየሁት አለ በር ክፍት አድጌ ስገባ ማብራት ሳበራ ሲደረግ ያየሁት እንግድ። ለምንድነው ማብራት የሚጠፋው? ለምንድን በር የምትዘጉት? ብዬ ውጭ ላይ ሰዎችን ሳይ ግብት ብዬ በሩን ስከፍተው ያየሁት ጉድ አለ። እናንተ ቃልቻዎቹ ቃልቻ ነው የምትሉ ክብር የሌላችሁ ምናም ምናምን ተብዬ አረ፣ አላህ ያፈዘክና ከእኔ በስተቀር ማንም የሚያስለቃት እንዳለ እናያለን በሚል ተዝቶ የተወጣ ማለት፣ እንደዚህ አይነት ጉዶች አሉ። እነ በሚያሳዝን መልኩ እኔ አልጠበኩም። ምንድን ነው የተከሰተው? ሄዳ ሩቂያ እንዲደረግላት ተደርጎ ተቀራላት፣ ተሻላት። በተለይ በሌላ ጊዜ ሩቅያ ሲደረግ አልተጠበኩ አልተነቀኩም። ምን አሁን ባሌን ልጅህ ነው ብለው እድሜ ልክ የኔ የራስ ምታት ነው፣ ብሞት ይሻለኛል ከዲ ቃላ ደግሞ እንደዛ አርግ ያለው ብል ያው ለቤተሰብም ለእኔም ለሁሉ ነገር ውርደት ነው። መኖር አልችልም። ምን ላድርግዝ ትልቅ እያጠገቤ ነው ያለው። ምክንያቱም ምን መናገር የሚሰው ጉዳይ አይደለም። ይሄ ታሪክ አይደለም፣ የትርክት ወሬ አይደለም። ወላ ነው የነገርኳቸው ያለሁት በጣም የሚያሳፍሩ ጉዳዮች አሉ። ብዙ እህቶች ወላ ሩቅያ ተደርጎልን ስናበቃ ሰውነታችን እንዳልሆነ ሆነን አግኝተናል። አሁን እዚህ ቦታ ላይ ገላት እጥበት ግዴታ አለብኝ፣ እንዲሁ ያሉ እህቶች አሉ። ላ ምን ላድርግ? ምን ማድረግ አለብኝ? እዚህ ቦታ ላይ እኔ ምንም አላውቅም፣ ግን ስነሳ የማይሆን ሁኜ ራሴን አግኝቻለሁ። ምንድን ነው የተከሰተው? ማብራት ያጥፏል። እዚህ ጋር ምደግ ምንም ሩቅያ በሚቀራ ሰዓት ማብራት ይጥፋ፣ ሸይጣን ይተባበራቸዋል። ምክንያቱም ሸይጣን ወንጀል እንዲሰራ ነው የሚፈልገው። እሱ ካልወጣ ይላል፣ አክሌ ካልወጣ አልወጣም ይላል፣ ከቤት ካልወጡ አልወጣም ይላል። ሰዎች ሁሉ እንዲወጡ ሊናገር ይችላል። በሀቂቃ ማለት ነው። እዛ ቦታ ላይ ታዘውት እሺ ብሎ ከወጡ እሷና እሱ ብቻ ይቀራሉ። ላ የክሉ ረጅሉ ብምራአቲን ኢላ ሸይጣን ታሊፍሁማ ሸይጣኑም ብሎ ይሁን ልጅቷ አውቃም እያለችው እሱ አውቆ ይሄ ሩቃ የሚያደርገው ባለጌ ሆኖ የሚያደርግ የሚሆን ግን እንደ አጠቃላይ ይሄ መጥፎ በር ነው እና ወደ ጥያቄው ስመለስ ወደ መልሱ ስመጣ ማለት ነው የያዘው ጅን ሲይዝ ወይም ድግምት ሲሆን እንዲህ ያደርጋል እንዲህ ያደርጋል እየተባለ የሚወራ መላምትና ዝም ብሎ የሚናገሩት እንጂ ምንም መረጃ የለም። መረጃ ያለው ሰው ይስጠን። እኛ እኔ መረጃ ከአንድም እንደዚህ በሸሪዓ በቁርአንና በሀዲት የተደገፈ መረጃ ሰምቼ አላውቅም። እንደዚህ እንደዚህ ካደረገ አንተ ጅንን የያዘ ያዘ እንደዚህ እንደዚህ ካደረገ ድግምት ነው እንደዚህ እንደዚህ ካደረገ እየተባለ የሚነገር ማለት ነው። ስለዚህ የምጠቁማችሁ በሽታን ተናግሮ ማለፍ ብቻ ምንም ጥቅም ስለሌለው ወይም ሩቂያ ቤት አትሄዱ የማንም ማጭበርባሪና ባለጌ ባለጌ መጫወቻ ስሜት ማርኬ አትሁኑ ማለትን ብቻ በቂ አይደለምና ውጤ መድኃኒቱን መናገር ጥሩ ነው። ማንም ጋር ሳትሄዱ ራሳችሁ ሩቂያ ማድረግ ትችላላችሁ። ሴት ሩቂያ አታደርግ የሚያለው ማለት ነው። ሴት ቁርአን አትቀርታ ሩቂያ አታደርግ የሚያለው ማለት ነው። ማን ያለው እህትሽ? ሩቅያ ለምንድን እንደማታረግልሽ? ሴሊ ለምን እንደማትቀራልሽ? እህትሽ ለምን እንደማትቀራልሽ? አብረሽም ምሰረ ፋቲያን አታቅም እንዴ? ግዴታ ሩቅያ ማለት ቆይ ማረግ ነው እንዴ? ዩኒቨርሲቲ ሄዶ ተመርቆ የሚለቀቁበት ነው እንዴ? አይ ወላሂ አይደለም። ዋናው ቁርአኑን እያስተነተኑ መቅራት ነው። በስ ቁርአንን አስተንትኑ መቅራት ነው። እና እዚህ ቦታ ላይ ሴቶች በተለይ ሴቶች ለራሳችሁ ቅሩ በተለይ ሴቶች ለወንዶችም በአጠቃላይ ሩቅያ ለራሳችሁ አድርጉ። ለምን ከተባለ ሩቅያ ከሚያደርገው የበለጠ የእናንተን የሚደርሰው። ለምን ከተባለ አላህ አመዩጂቡል ሙጠረ ይዳደ። አንተ ሙጠር ነህ፣ አንተ ችግርተኛ ነህ፣ አንተ ባለ ጉዳይ ነህ፣ አንተ አጣብቅኝ የገባህ ነህ፣ አንቺ አጣብቅኝ የገባሽ ነች። ያንቺ ዱዓ ነው ከዛ ሰው የበለጠ አላህ ዘንድ ተቀባይነት የሚኖረው። ምክንያቱም ሙጠር ሰው ዱዓው ቅርብ ነው ለመቀበል። ስለዚህ ቅድም የተነጋገርነውን ፋቲሃን ሰባት ጊዜ በመቅራት ወይም ፋቲሃን በተደጋጋሚ በመቅራት አልሐምዱን ማለት ነው። ማዕናውን በማስተንተን በማስተዋል የተለያዩ ዚክሮች አሉ፣ ከነቢዩ ስለ ላ ስለም የተገኙ ከዛም አልፎ ደግሞ ሱረቱል በቃራ የመጀመሪያዋን ከፋቲሃ ፊትለፊት ያለችዋን ማለት ነው። ከዚያም አያት ልኩርሲ ከዚያም የሱረቱል በቃራ መጨረሻ ሶስቱን አንቀጽ ከተቻለ ማለት ነው። ከዚህ ሁሉ ደግሞ ላሳጠርላችሁ ከተፈለገ ቁል ሁወላሁ አሐድ፣ ቁል አዑዙ ብረቢልፈላቅ፣ ቁል አዑዙ ብረቢናስ።